በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 25 በዝች ቀን የስሙ ትርጓሜ መርቆሬውስ የሆነ ፊሉፓዴር በሰማይትነት አረፈ። መርቆሬውስም ማለት የአብ ወዳጅ ማለት ነው። በሁለተኛ ትርጓሜ የኢየሱስ ክርስቶስ አገልጋይ ማለት ነው። ይህም ቅዱስ አስሊጥ ከምትባል አገር ነው። እርሷም የአባቱና የአያቱ አገር ናት። እርሱ ግን ተወልዶ ያደገው በሮሜ ከተማ ነው። የአባቱና የአያቱ ስራቸው አውሬ ማደን ነበር። በአንዲት ዕለትም እንደ ልማዳቸው ለማደን ወጡ። ከገጸ ከለባት ወገንም ሁለት ወንዶች ተገናኟቸውና የቅዱስ መርቆሪዎስን አያት በሉት። ሁለተኛም አባቱን ሊበሉት ፈለጉ። ከእግዚአብሔር የታዘዘ መልአክም ከለከላቸው። ከእርሱ የሚወጣ መልካም ፍሬ ስላለ አትንኩትም አላቸው። ከዚህም በኋላ የእግዚአብሔር መልአክ ዙሪያቸውን በእሳት ከበባቸው። በተቸገሩ ጊዜም ወደ ቅዱስ መርቆሪዎስ አባት መጥተው ሰገዱለት። በዚያንም ጊዜ እግዚአብሔር ፍጥረታቸውን ወደ ገራምነት ለወጠውና እንደ በጎች የዋሃን ነው። አብረውትም ወደ መንደር ገቡ። ከዚህም በኋላ ቅዱስ መርቆሪዎስ በተወለደ ጊዜ ስሙን ፊሎፓዴር ብለው ጠሩት። የውሻ መልክ ያላቸውም በእነርሱ ዘንድ ብዙ ዘመናት የሚኖሩ ሆኑ። ከዚህም በኋላ ክርስቲያኖች ሆኑ። የቅዱስ መርቆሪዎስ ወላጆች አስቀድሞ አረማውያን ነበሩና የክርስትና ጥምቀትንም ጸጋ በተቀበሉ ጊዜ የቅዱስ መርቆሪዎስን አባት ኖህ ብለው ሰየሙት። እናቱንም ታቦት አሏት። ፊሎፓዴሩንም መርቆሪዎስ ብለው ሰየሙት። የውሻ መልክ ያላቸው ግን የእግዚአብሔር መልአክ በተገለጸላቸው ጊዜ እንደነገራቸው ለቅዱስ መርቆሪዎስ አባት የሚታዘዙና የሚያገለግሉ ሆኑ። ንጉሱም የኖህንና የውሻ መልክ ያላቸውን ዜና በሰማ ጊዜ ወደ እርሱ አስቀረባቸው። በዚያንም ጊዜ እግዚአብሔር በንጉሱ ፊት የቀድሞ ፍጥረታቸውን መልሶላቸው ንጉሱ ያቀረባቸውን ሁሉንም ማራዊት አጠፏቸው። ንጉሱም ይህን ባየ ጊዜ እጅግ ፈራ። የአራዊትንም ተፈጥሯቸውን ያደርግ ዘንድ ወደ እግዚአብሔር እንዲማልድ የቅዱስ መርቆሪዎስን አባት ለመነው። እርሱም በለመነ ጊዜ ክብር ይግባውና ጌታችን ተፈጥሯቸውን መልሶላቸው ገራሞች ሆኑ። ከዚህም በኋላ የቅዱስ መርቆሪዎስን አባት ንጉሱ ወስዶ ገዥና የሰራዊት አለቃ አድርጎ ሾመው። የውሻ ራስ ያላቸውም የሚታዘዙለት ነበር። ከእርሳቸውም የተነሳ ሁሉም ይፈሩ ነበር። ከዚህም በኋላ የቅዱስ መርቆሬዎስን አባት የሾመውን ንጉስ የወጋ ዘንድ ከሃዲ ንጉስ ተነሳ። ንጉሱም ከጦር ሰራዊት ጋር የቅዱስ መርቆሬዎስን አባት ወደ ጦርነት ላከው። ከሃዲው ንጉስ ግን እነዚያን የውሻራ ያላቸውን አባብለውና ሸንግለው ወደ እርሱ ያመጧቸው ዘንድ ወታደሮችን ላከ። ባመጧቸውም ጊዜ ሃይማኖታቸውን ይለውጡ ዘንድ አብዝቶ ሸነገላቸው። ባልሰሙትም ጊዜ ሊያሰቃያቸው ጀመረ። አንዷም አምልጦ ሸሽቶ ወደ ጌታ ሄደ። ሁለተኛውም በሰማዕትነት አረፈ። ከጦር ሜዳ የቅዱስ መርቆሪዎስ አባት በተመለሰ ጊዜ ሚስቱንና ልጁን ፈለጋቸው፣ ግን አላገኛቸውም። ንጉሱ የእሱ ወገኖች ድል እንደሆኑ በሰማ ጊዜ የቅዱስ መርቆሪዎስ አባት መኮንኑ የሞተ መስሎት ነበርና የቅዱስ መርቆሪዎስን እናት ወስዶ ሊያገባትም ፈለገ። ከንጉሥ ወታደሮችም አንዱ ንጉሱ ያሰበውን በጽሞና ነገራት። እርሷም ይህንኑ ወታደር ከአገር ውስጥ በስውር ያወጣ ዘንድ ለመነችውና ከልጇ ከብፁ መርቆሬዎስ ጋር ወጥታ ወደ ሌላ አገር ሄደች። ንጉሱም ከእርሱ የሆነውን የመኮንኑንም፣ የመርቆሬዎስን አባት ሚስቱንም ለማግባት ማሰቡን እንዳይነግሩ ታዘዘ። የውሻ መልኮች ያላቸው ከእርሱ ጋር እንዳሉ የተቆጣም እንደሆነ እንደሚያመጣቸውና አገሮችን ያጠፋሉ፣ ብሎ ይጠራጠራል እና ስለዚህ እጅግ ይፈራዋል። ከዚህም በኋላ ደግሞ በንጉሱ ላይ ጦርነት ተነሳ። የቅዱስ መርቆሬዎስም አባት ወደ ጦርነቱ ወጣ። በእግዚአብሔርም ፈቃድ ይዘው ማረኩት። ወደ ሮሜውም ንጉሥ አቀረቡት። ንጉሱም ክርስቲያን ነበርና የተማረከው መኮንን ክርስቲያን መሆኑን ባወቀ ጊዜ አልገደለውም፣ በክብርም አኖረው እንጂ እጅግም ወደደው እና ከጥቂት ቀኖች በኋላ በመርዶሳውያን አገሮች ሁሉ ላይ ገዢ አድርጎ ሾመው። ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስን ፈቃድ ሚስቱና ልጁ መርቆሪዎስ ወዳሉበት አገር ደረሰ። ሚስቱም በቤተ ክርስቲያን ደጃፍ ባየችው ጊዜ ባሏ እንደሆነ አወቀችው። እርሱ ግን አላወቃትም። በአንዲትም ዕለት እርሱና ጭፍሮቹ ከእንግዳ ማረፊያ ቤት በወጡ ጊዜ ልጇን መርቆሬዎስን ወስዳ የአማሩ ልብሶችን አልብሳ ሂዶ ከመኮንኑ ፈረስ ላይ እንዲቀመጥ አዘዘችው። እርሱም አባቱ ነው። በተቀመጠ ጊዜም ጭፍሮቹ ይዘው ወደ መኮንኑ ፊት አቀረቡት። መኮንኑም ልጁ እንደሆነ አላወቀምና በእርሱ ላይ ተቆጣ። የመርቆሬዎስም እናት መታ፣ ጌታዬ ሆይ እኛ መጻተኞች ነን፣ አንተም መጻተኛ እንደሆን ከባወቅኩ ጊዜ ልጅህ ሆኖ ልጄ ከአንተ ጋር እንዲሆን አሰብኩ አለችው። እርሱም ጠየቃት፣ እንዴት እንደ ተሰደደች መረመራት። እርሷም ሚስቱ እንደሆነች ነገረችው። በዚያንም ጊዜ አወቃት፣ ልጁን መርቆሬዎስንም ማውቅ አወቀው። እጅግም ደስ ብሏቸው እግዚአብሔርን አመሰገኑት። ያንንም የእንግዳ ማረፊያ ቤት ቤተ ክርስቲያን አደረጉት። እግዚአብሔርንም እያመሰገኑ በአንድነት ኖሩ። ከዚህም በኋላ አባቱና እናቱ በሞቱ ጊዜ ንጉሱ ቅዱስ መርቆሬዎስን ወስዶ በአባቱ ፈንታ በመርዶሳዊያን አገር ላይ ሾመው። ቅዱስ መርቆሪዎስም መኮንንነትን በተሾመ ጊዜ ያገጸ ከልብ ከእርሱ ጋራ ነበረ፣ ወደ ጦርነትም አብሮት የሚወጣ ሆነ። ለመዋጋትም በሚሻ ጊዜ የቀድሞ የአራዊት የሆነ ተፈጥሮውን እግዚአብሔር ይመልስለት ነበር። ማንም ሊቋቋመውም የሚችል የለም። የቅዱስ መርቆሪዎስም ታላቅ ገር ለአድራጊነት ኃይል ተሰጠው። ዜናውም ሁሉ በሁሉ ቦታ ተሰማ። ከቤተ መንግሥት ሰዎችም ከፍ ከፍ አለ። እንዲህም ሆነ፤ ያን ጊዜ በዚያን ወራት በሮሚያ አገር ጣዖትን የሚያመልክ ዳኪዎስ የሚባል ንጉሥ አለ። ጠላቶቹም የበርበር ሰዎች ተነሱበት፤ እርሱም ከእርሳቸው ጋር ሊዋጋ ሰራዊቱን ሰብስቦ ወጣ። እነርሱ ግን እንደ ባህር አሸዋ ብዙ ነበሩ። ብዛታቸውንም ባየ ጊዜ ደንግጦ እጅግ ፈራ። ቅዱስ መርቆሪዎስም እግዚአብሔር ያጠፋቸው ዘንድ በእጃችንም አሳልፎ ሊሰጣቸዋለውና አትፍራ አለው። ከዚህም በኋላ ቅዱስ መርቆሪዎስ የእግዚአብሔርን መልአክ በውጊያው ውስጥ አየው፣ የተሳለ ሰይፍም በእጁ ውስጥ አለ። ያችንም ሰይፍ ሰጠውና እንዲህ አለው፣ ጠላቶችህን ድል ባደረግክ ጊዜ ፈጣሪህ እግዚአብሔርን አስበው። ጠላቶቹንም ድል አድርጎ በሰላም ተመለሰ። መልአኩም ዳግመኛ ተገልጦለት ለምን የፈጣሪህን የእግዚአብሔርን ስም መጥራት ረሳህ አለው። ጦርነቱም ከተፈጸመ በኋላ ንጉሥ ዳኪዎስ ለጣዖታቱ ዕጣን በማሳረግ በዓልን ሊያደርግ ወደደ። ቅዱስ መርቆሪዎስም ለበዓል ማክበር አብሮት አልወጣም ወደ ቤቱ ሄደ እንጂ። ሰዎችም ቅዱስ መርቆሬዎስ እንዳልመጣና ዕጣንንም በማሳረግም እንዳልተባበረ አስረዱት። በዚያንም ጊዜ ንጉሥ መልክተኞችን ልኮ ቅዱስ መርቆሪዎስን ወደ እርሱ አስመጣው። በመዘግየቱም አድንቆ ለአማልክት ዕጣን ለማሳረግ ከእኔ ጋር ያልወጣህ የኔን ፍቅር እንዴት ተውህ? አለው። በዚያንም ጊዜ ትጥቁንና ልብሱንም ወረወረለትና ንጉሡን እንዲህ አለው፣ እኔ ክብር ይግባውና ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስን አልክደውም፣ ለረከሱ ጣዖታትም አልሰግድም። ንጉሥ ዳኪዎስም ይህን በሰማ ጊዜ እጅግ ተቆጣ። እርጥብ በሆኑ የሽመል በትሮችም እንዲደበድቡ ታዘዘ። ሁለተኛም ከላም ቆዳ በተሰራ ጅራፍ ይገርፉት ዘንድ አዘዘ። ንጉሡ እንዳዘዘም ይህን ሁሉ አደረጉበት። በዚያንም ጊዜ የአገር ሰዎች ስለ ቅዱስ መርቆሪዎስ እንዳይነሱበት ፈርቶ የቀጳዶቅያና የእስያ ክፍል ወደሆነች ወደ ቂሳሪያ በብረት ማሰሪያ አስሮ ላከው። በዚያም እንዲያሰቃዩ ታዘዘ። ካሰቃዩትም በኋላ ንጉሥ ዳኪዎስ እንዳዘዘ ራሱን በሰይፍ ቆረጡትና ተጋድሎውን ፈጽሞ በመንግሥተ ሰማያት የሕይወት አክሊልን ተቀበለ። የማይጠፋ ሰማያዊ አክሊልንም ተቀዳጅቶ ወደ ዘላለም ሕይወት ከገባ በኋላ በዓለም ሁሉ አብያተ ክርስቲያናት ታነጹለት። እግዚአብሔርም ታላላቅ የሆኑ ድንቆይ ታምራትን በውስጣቸው ገለጠ። ከታምራቱም አንዱ አንዲቱ ኡሊያኖስ በነገሰ ጊዜ ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን ካደ። በዚያን ወራት ቅዱስ ባስሊዮስ የቂሳርያ ሊቀጳጳሳት ነበረ። ታምራቱ በተጻፈበት መጽሐፍም እንደተጻፈ ምዕመናን በጽኑ ስቃይ ኡሊያኖስን ባሰቃየ ጊዜ መክሮ አስተምሮ ከስህተቱ ይመልሰው ዘንድ ቅዱስ ባስሊዮስ ወደ እርሱ መጣ። ኡሊያኖስም ቅዱስ ባስሊዮስን ባየው ጊዜ ክብሪ ግባውና ጌታችንን ሰደበ። ቅዱስ ባስሊዮስንም አስረው፣ በዚያ በእስር ቤትም የቅዱስ መርቆሪዎስን ስዕል አይቶ በፊቱ ቅዱስ ባስሊዮስ ጸለየ። ስዕሉም ከቦታው ታጣ። ያን ጊዜ ወደ ውልያኖስ ሄዷልና በጦርም ወቅቶ ገደለውና ወዲያውኑ ወደ ቦታው ተመለሰ። ከጦሩም አንደበት ደም ይንጠፈጠፍ ነበር። ቅዱስ ባስሊዮስም ከሃዲ ውልያኖስን እንደገደለው አውቆ እንዲህ ብሎ ተናገረ። የክርስቶስ ምስክር ሆይ የእውነት ጸር የሆነ ውሊያኖስን ገደልከውን? አለው። ያን ጊዜም አዎን እንደሚል ስዕሉ ራሱን ዘንበላ አደረገም። ቅዱስ ባስልዮስም ደስ ብሎት እግዚአብሔርን አመሰገነ። የዚህም የቅዱስ መርቆሪዎስ ሌላው ተአምር ከምስር አገር ከመሳፍንት ወገን የሆነ አንድ የእስላም ወጣት ነበረ። የእስላሞችንም ሕጋቸውንና መጻሕፍቶቻቸውንም ተምሯል። በአንዲትም እለት ወደ ባህር ዳርቻ በመንገድ አልፎ ሲሄድ አንድ የተፈረደበትን ሰው አገኘ። አስቀድሞ እስላም የነበረ አሁን የክርስትና ጥምቀትን የተጠመቀ የንጉሥ ጭፍሮችም ይዘውታል፣ ሊያቃጥሉትም፣ ጉድጓዱም ሰው በውስጡ ታላቅ እሳት አንድደው አዘጋጅተውለታል። ብዙ ሰዎችም ሲቃጠል ለማየት ተሰብስበው ነበር። ያም የመስፍን ልጅ ወጣት እስላም ወደ ተፈረደበት ሰው ቀረብ ብሎ አንተ ከሃዲ ሰው ወደ ሲኦል ለመግባት ለምን ትሮጣለህ? በኋላም በገሃነም ሰዓት ውስጥ ለመኖር አንተ እግዚአብሔርን ባለ ልጅ ታደርገዋለህና ሶስት አማልክትንም የምታመነህና ክፉ ነገር ነውና ይህን ስድብ ትተህ እኔን ስማኝ አለው። ያ የተፈረደበትም እንዲህ ብሎ መለሰለት። እኛ የክርስቲያን ወገኖች ሦስት አማልክትን የምናመልክ ከሃዲያን አይደለንም፣ አንድ አምላክን እናመልካለን እንጂ ይኸውም አብ ወልድ፣ መንፈስ ቅዱስ ነው። ወልድ ከአባቱ ከእግዚአብሔር ልዩ አይደለም፣ የራሱ ቃሉ ነው እንጂ መንፈስ ቅዱስም ሕይወቱ ነው። የሃይማኖታችን ምስጢር ከእናንተ የተሰወረ ድንቅ ነው። ዛሬ ለአንተ ልብህ ጨለማ ነው፣ በውስጡ የሃይማኖት ብርሃን አልበራም። በኋላ ግን ልብህ በርቶልሃል፣ እንደኔ ስለ ክርስቶስ ስም በመጋደል መከራውን ትቀበላለህ አለው። ያም ወጣት እስላም በሰማው ጊዜ እጅግ ተቆጣ። ጫማውንም ከእግሮቹ አብልቆ አፉን ፊቱንና ራሱን ጸፋው። ይህ የምትለው ከኔ ዘንድ አይደረግም እያለም አብዝቶ አሰቃየው። የተከበረው ሰማዕትም ይህን ያልኩህን አስበህ የምትጸጸትበት ጊዜ አለህ አለው። በዚያንም ጊዜ ራሱን በሰይፍ ቆረጠው፣ ስጋውንም ከእሳት ማንደጃ ውስጥ ጨመሩ። ከዚህም በኋላ እሳቱ ከፍ ከፍ ብሎ እንደ ታላቅ አጥር ሆነ። የንጉሥም ወታደሮች እየጠበቁት ሦስት ቀን ኖረ። ከዚህም በኋላ ከቶ እሳት ምንም ሳይነካው እንደ ተፈተነ ወርቅ ሆኖ ስጋውን አገኙት። ይህንንም ለንጉሡ ነገሩት። እርሱም እንዲቀብሩት አዘዘ። ያ ወጣት እስላም ግን እያዘነ ወደ ቤቱ ገባ። እርሱ ክርስቲያን እንደሚሆን ስለተናገረው ከሐዘኑ ብዛትም የተነሳ የማይበላና የማይጠጣ ሆነ። እናቱና ወንድሞቹም ወደ እርሱ ተሰብስበው የማትበላ የማትጠጣ በአንተ ላይ የደረሰ ምንድን ነው? አሉት ክብሬ ግባውና ለጌታችን ኢየሱስ ክርስቶስ ምስክር የሆነው የተናገረውንም ነገራቸው። እነርሱም ይህ ሐሳች የተናገረውን ተወ፣ በልብህም አታስበው እያሉ አጽናኑት። እርሱ ግን ከቶ ምንም አልተጽናናም። በዚያም ወራት ወደ ሐሰተኛ ነቢያቸው መቃብር ለመሄድ የሚሹ ሰዎችን አይቶ ከእሳቸው ጋር መሄድ እፈልጋለሁ ብሎ ለአባቱ ነገረው። አባቱም እጅግ ደስ ብሎት የሚበቃውን ያህል የወርቅ ዲናር ሰጠው። ለወዳጁም ማደራ ብሎ ሰጠውና አብሮት ሄደ። በሌሊትም ሲጓዙ እነሆ ብርሃን የለበሰ አረጋዊ መነኮስ ተገለጸለት። በፊቱም ቁሞ ትድን ዘንድ እና ተከተለኝ አለው። እንዲሁም ሁለተኛ እና ሦስተኛ ተገልጦ ተናገረው። በደረሱም ጊዜ ስራቸውን ፈጽሞ ወደ አገራቸው ተመለሱ። ሰባት ቀንም ያህል ተጓዙ። እነርሱም በሌሊት ሲጓዙ ስለ ሥጋዊ ግዳጅ ያወጣት ከገመል ላይ ወርዶ ለመጸዳዳት ዘወር አለ። ባልንጀሮቹም በበረሃ ውስጥ ትተውት ሄዱ፣ ከእሳቸው ጋር የሚጓዝ መስሏቸዋልና። በተነሳም ጊዜ ተቅበዘበዘ፣ ወዴት እንደሚሄድ አላወቀምና፣ አራዊትም እንዳይበሉት ፈርቶ ደነገጠ። በዚያንም ጊዜ በምስር ሀገር በአባቱ ቤት አቅራቢያ ያለች የሰማያት ቅዱስ መርቆሪዎስን ቤተ ክርስቲያን አስታውሶ በልቡ እንዲህ አለ፣ ሰዎች ሁሉ በእርሷ ዘንድ እየተሳሉ ይፈጸምላቸዋል። በዚያንም ጊዜ የክርስቶስ ምስክር መርቆሪዎስ ሆይ በዚህ በረሃ ካሉ አራዊት አፍ በዛሬዋ ሌሊት ካዳንከኝና ያለ ጥፋትም ካወጣኸኝ እኔ ክርስቲያን እሆናለሁ ብሎ ተሳለም። ወዲያውኑም መልኩ የሚያምር ጎልማሳ የከበረ ልብስ የለበሰና የወርቅ መታጠቂያ በወገቡ የታጠቀ በፈረስ ተቀምጦ ወደ እርሱ መጣና አንተ ከወዴት ነህ እንዴት በዚህ በረሃ ውስጥስ ጠፋህ አለው ወጣቱም ስለ ስጋ ግዳጅ ከግመል ላይ ወረድኩ ባልንጀሮችም ትተውኝ ሄዱ አለው ባለፈረሱም ና በኋላ በፈረሱ ላይ ተፈናጠጣለው። በዚያንም ጊዜ ወደ አየር በረረ በምስር አገር ወዳለች የቅዱስ መርቆሪዎስን ቤተ ክርስቲያን እንደ ዓይን ጥቅሻ ያደረሰውና እንደ ተዘጋጅ ከውስጡ አስገባው። ከፈረሱም ላይ አውርዶ በዚያ አቆመው። ወደ መጋረጃም ውስጥም ገብቶ ከእርሱ ተሰወረ። የቤተ ክርስቲያኑ መጋቢ በሌሊት በመጣ ጊዜ ቤተ ክርስቲያኒቱን ከፍቶ ሲገባ ይህን ወጣት በመካከል ቁሞ አገኘው። ደንግጦም ሊጮው ፈለገ፣ ጠቀሰውና ወደ እኔ ዝም ብለህና አለው። ወደ እርሱም ሲቀርብ ይህቺ ቦታ የማን ናት? አለው የቤተ ክርስቲያኒቱ መጋቢም ይህቺ በምስራ ሀገር ያለች የቅዱስ መርቆሪዎስ ቤተ ክርስቲያን ናት። አንተን ግን ልቡ እንደ ጠፋ ሰው ስትናገር አያለሁ። ከዚህ ምን አመጣህ? አሁንም ንገረኝ አለው። ወጣቱም እንዲህ ብሎ መለሰለት፤ ልቤ እንዴት አይጠፋ? እኔ በዛሬው ሌሊት በገሌ በረሃ ሳለሁ ፈረስ ላይ የተቀመጠ ሰው ተገለጠልኝና ከኋላው በፈረሱ አፈናጠጠኝ። ከዚህም አድርሶ ተወኝ አለው። መጋቢውም የዚያችን በረሃ ስም በሰማ ጊዜ አደነቀ። እንዲህም አለው። ልብህ ጠፍቷል። ልብህ ጠፍቷል በማለቴ መልካም የተናገርኩ አይደለምን? የምትናገረውን አታውቅምና የዚያ በረሃ መጠኑ የሀያ ሁለት ቀን ጉዞ የሚያስጉዝ ስለሆነ በእርግጥ አንተወን ወንበዴ ነ የቅዱስ ሰማዕት መርቆሪዎስ ኃይል ያለ ገመድ አስሯል። እርሱ የዚህን ዓለም ክብር ንቆ የተወ ክብር ይግባውና ስለ ክርስቶስ ስም ካዲዎች ጽኑ ስቃይን አሰቃይተው የገደሉት ክርስቶስን በመንግሥቱ ውስጥ የተቀበለው በቦታዎችም ሁሉ አብያተ ክርስቲያናት ታነጹለት፣ በውስጣቸውም እግዚአብሔርን ያመሰግኑታል። እርሱ መርቆሬዎስ ለተማጸነበት ሁሉ ይማልዳልና ድንቆች የሆኑ ታላላቅ ታምራትንም ያደርጋልና። ያም ወጣት መጋቢውን መልኩ እንዴት ነው ምንስ ይመስላል አለው። መጋቢውም አካሉ አንተን ይመስላል አለው። ይህንንም ብሎ ወደ ስዕሉ ወስዶ ገልጦ አሳየው። ወጣቱም በገሌ በረሃ ይታየኝ በእውነት ይህ ነው። በፈረሱም ላይ አፈናጥጦ ወደዚህ ያደረሰኝም ይህ ነው። እነሆ ታጥቋት፣ እነሆ ታጥቋት፣ በወገቡ ላይ ያየኋት የወርቅ መታጠቂያውም ይህች ናት። ስማይን ልንገርህ፣ እኔ በዚች ሀገር የምኖር አባቴም ስሙ ረጋ የሚባል መስፍን የሆነ እስላም የሆንኩ ሰው ነኝ። ክርስቲያንም ለመሆን ይህች ምልክት ትበቃኛለች። አሁንም በቦታ ውስጥ ሰውረኝ፣ ለማንም ስራዬን አትግለጥ። የክርስትና ትምህርትንም አስተምሮ የእግዚአብሔርን መንገድ የሚመራኝን አምጣልኝ አለው። እርሱም ያለውን ሁሉ አደረገለት፣ የክርስትና ጥምቀትንም አጠመቀው። ከዚህም በኋላ ወደ ነቢያቸው መቃብር የሄዱ እሊያ እስላሞች በአንድ ወራቸው ደረሱ። ዘመዶቻቸውም ሊቀበሏቸው ወጡ። ይህን ወጣት የመስፍን ልጅም ግን አላገኙትም። አባቱም አደራ ያስጠበቀውን ወዳጁን በጠየቀው ጊዜ እርሱም በበረሃ ውስጥ ቀርቶ እንደ ጠፋ እያለቀሰ ነገረው። አባቱም በሰማ ጊዜ ልብሱን ቀዶ አለቀሰ። እንዲሁም ቤተሰቦቹ ሁሉም አርባ ቀኖች ያህል አለቀሱለት። ከዚህም በኋላ በጠዋት ከቤተ ክርስቲያን ሲወጣ ይህን ክርስቲያን የሆነውን ወጣት አንድ እስላም አየው። ወደ ወላጆቹም ሂዶ እንዲህ ብሎ ነገራቸው፣ ልጃችሁ በበረሃ ውስጥ የሞተ ከሆነ በመርቆሪዎስ ቤተ ክርስቲያን ደጅ ያየሁት እርሱን ባልመሰለኝ ነበር። እስቲ ሂዳችሁ አረጋግጡ። በሰሙም ጊዜ በስውር ሄደው ፈለጉት፣ አግኝተውትም ይዘው ወሰዱት። እንዲህም አሉት፣ በወገኖቻችን መካከል ልታሳፍረን ይህ የሰራኸው ምንድን ነው አሉት። እርሱም እኔ በሕያው እግዚአብሔር ልጅ በጌታዬና በፈጣሪ የኢየሱስ ክርስቶስ የማመን ክርስቲያን ነኝ ብሎ መለሰላቸው። ይህንንም ሲል ታላቅ ስቃይን አሰቃይተው ከጨለመ ጉርጓድ ውስጥም ጣሉት። ሽንታቸውንም በላዩ እየደፉ የቤት ጥራግ የሚያፈሰሱበት። ያለ መብልና ያለ መጠጥ በዚያ ሰባት ቀንና ሰባት ሌሊት ኖረ። እናቱ ግን ቀንም ሌሊትም በላዩ የምታለቅስ ሆነች። ከልቅሷን ብዛት የተነሳ ከጉድጓዱ አውጥተው እኛ ወደ ማናሄድ ቦታ ሂድ አሉት። ወዲያውኑ ወደ አስቄትስ ገዳም ሂዶ በዚያ እያገለገለና እየተጋደለ ሁለት ዓመት ኖረ። ከዚህም በኋላ በላዩ የትንቢት ጸጋ ያደረበት አንድ መነኮስ ወደ ምስር ከተማ ሄደ። ሃይማኖትህን ከምትገልጽ በቀር በዚህ መኖር ለአንተ አይጠቅምህም አለው። ወዲያውኑም ተነስቶ ወደ ምስር ከተማ ሄደ። አባቱም ባየው ጊዜ ሐኪም ወደሚባል ንጉሥ ወስዶ ይህ ልጃችን ነበረ የእስልምና ሃይማኖትን እምትቶ ወደ ክርስቲያን ሃይማኖት ገብቷል አለው። ንጉሡም ስለአንተ የሚናገሩት እውነት ነውን? አለው እርሱም በበረሃ ውስጥ ሳለ በሌሊት ቅዱስ መርቆሪዎስ እንደተገለጸለትና ከእርሱ ጋርም በፈረስ እንዳስቀመጠው በምስራ አገር ወዳለች ቤተ ክርስቲያኑ የሃያ ሁለት ቀን መንገድ እንደ አይነ ጥቅሻ አድርሶ ከውስጧም እንዳስገባው ስዕሉንም አይቶ ያመጣው እርሱ መሆኑን እንደተረዳ ለንጉሱ ነገረው። ንጉሱም በሰማ ጊዜ እጅግ አደነቀ። ታላቅ ፍርሃትም አደረበት። አደርግልህ ዘንድ የምትሻውን ለምነኝም አለው እርሱም በቅዱስ መርቆሪዎስ ስም። ዳግመኛም በመላእክት አለቃ በቅዱስ ሚካኤል ስም ቤተ ክርስቲያን እንድሠራ ታዝልኝ ዘንድ ሻለው አለው። ንጉሡም በአስቸኳይ እንዲታነጹለትም አዘዘ። በውስጣቸውም ታላላቅ የሆኑ ድንቆይ ታምራት ተገለጡ። እርሱም አበምኔት ሆኖ ወደ እርሱ ብዙዎች መነኮሳት ተሰበሰቡ። ሁለት ድርሳናትንም ደረሰ። ከሃድያንንም አስተምሮ ወደ ቀናች ሃይማኖት መለሳቸው። እግዚአብሔርንም አገልግሎ በሰላም አረፈ። ለዚህም መነኮስ የክርስትና ጥምቀትን በተቀበለ ጊዜ ያወጡለት ስም ዮሐንስ ነው። ለእግዚአብሔርም ምስጋና ይሁን እኛንም በቅዱስ መርቆሪዎስ ጸሎት ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለከ መርቆሪዎ ዘሮ መስተጽነፈረ ጸሊም አማንደዱ ታቴከ ውሉደ መርገም መክሱፍ አባልከ እንተው ዘደ አራያ ዝናም ብዙ አጥፍኦ ለፍም። በዚህች እለት የአቃርዎስ እና የሮማኖስ መታሰቢያቸው ነው። በረከታቸውም በአገራችን በኢትዮጵያ በህዝበ ክርስቲያን ሁሉ ላይ ለዘላለም ዋድሮ ይኑር አሜን። እንደ አምላክ በሚሆን በአበ ወልድ በመንፈስ ቅዱስ ስም ህዳር 26 በዚህች እለት ቅዱስ ቢላሪያኖስ ሚስቱ ኪልቅያና እህቱ ታቱስ ቢያ በሰማዕትነት አረፉ። በዚችም ቀን ቅዱሳን የደሴተ ሰንሲላ ኤጲስቆጶስ ጎርጎሪዎስ እና የሀይቅ ኢየሱስ ሞያ መታሰቢያቸው ነው። በዚችም ቀን የሀገረን አግራን ሰማዕታትና የአባታቸውም የቅዱስ ይሩት መታሰቢያቸው ነው። በዚችም ቀን የተመሰገነና የከበረ ንጹሕም የሆነ የኢትዮጵያዊ አባታችን